ሰላም ውድና የተከበራችሁ የእልስ ቤተሰቦቼ እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ ነው የመጣሁላችሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱ፣ ቴማሮች እየፈጠራችሁ ዬ እንግዲህ እኔ ዛሬ ቅርታ ለካሜራ የጥራት ምናምን ምናምን ምናምን እና ዛሬ በአዲስ ቪዲዮ በአዲስ መረጃ የመጣሁላችሁ ምን መሰላችሁ እንግዲህ ዱባይ ብር ይዛ ስለጠፋችሁ ስለ አንዲት እህትና ስለ ፊታውራሪ የሚስጥር ጓዳ ነው እና የምንላችሁ ፈልጌ ነው። አንዳንድ ጊዜ እኛ ሰዎች ስንባል በጣም ከባድ ፍጡረት ነን። በእውነቱ በእውነቱ በእውነቱ ግን ደግሞ የፈለገ ሰው ልናስቀይም እንችላለን። የፈለገ ሰው ልናሳዝን እንችላለን። የፈለገ ሰው ልናስለቅስ ልንበድል እንችላለን። እናትን የሚያክል ነገር ግን በሚዲያ ላይ ማስለቀስ እናትን የሚያክልን እኔ እንጃ አላቅም፣ ምን እንደምላችሁ። እናትን የሚያክል ነገር ግን ሚዲያ ላይ ወጥታ ስታለቅስ እንደማየት፣ በልጅ የተነሳ ስታለቅስ እንደማየት የሚያምና የሚዘገንን ነገር የለም ማለት ነው። እንግዲህ እናቲቱ ምንድነው የምትለው? ልጄ ከመጀመሪያውም ሌባ ናት። የመጀመሪያ ባሏ በጣም ጥሩና አስተዋይ፣ ለልጆቹ ኗሪ። ልጆቹ ደግሞ የሚኖሩት የነበረ ከቤተሰቦቹ ጋራ መቀሌ ነበር የሚኖሩት። በዛ መካከል ግን የእኔ ልጅ በጣም ሌባና ባለጌ ስለሆነች እኔንም እናት የለኝም፣ እናት ሟች እናቴ ሟች ናት ብላ ነበር የምታወራው ብላ ነው እንግዲህ እናት የጀመረችልን ማለት ነው እና የኔ አባቷ እንኳን ሲታመም አዲስ አበባ የነበረኝም ቤት ሽጬ ኦሮሚያ ክልል ገብቼ ጅማ በትንሽዬ ገንዘብ ትንሽዬ ቦታ ገዝቼ የተረፈችውን ደግሞ አባቷን ሳስታክ ሳሳክም ፓምፐርስ ስገዛ እብርቴን ሁሉ ነገር እያደረኩ ህይወቱ እስከሚያልፍ ድረስ እየጦርኩት ነበረ። እሷ ግን አንድ ቀንም እንኳን አባቴ ብላ መታ አላየችውም። እና ከዚህ መካከል ከዚህ በፊት ከመብረቁ ይቺ ልጅ ተጠንቀቋት ብሎ ቪዲዮ ሰርቶ ነበረ። ለምንድን ነው እኔን እንደ ጥፋተኛ የታችሁ፣ እናቲቱ እናቲቱ እያላችሁ ወደ እኔ የምትመጡት? እኔ ያለችው እንግዲህ እናቲቱ እኔና ልጄ ከተለያየን ስድስት ዓመት ሆኖናል። ልጄም እናት አለኝ ብላም አታወራም። እውነት ለመናገር በአንድ ጥይት አይደለም በአምሳ ጥይት እንትን ብትሉልኝ እኔ አይጨግረኝም ብላ ነው ያለቀሰችው። እንግዲህ እናትቸው እውነት ለመናገር እናት በመጦሪያዋ ሰዓት፣ እናት በመደገፊያዋ ሰዓት፣ እናት እንግዲህ በቃ ሁሉ ነገር በሚደረግላት ሰዓት እንዲህ ብላ ሚዲያ ላይ መታ እንደ ማልቀስ ሚዲያ ላይ መታ የእኔም ችግር ይሰማ ብላ እንደማልቀስ ሞት የለም። እንዳንድ ልጅ እኔ አንድ እናት እንዳለው ልጅ በዚህ ደረጃ እናት መታ ሚዲያ ላይ ስታለቅስ እውነት አብሬያት ነው እኩል ያለቀስኩ። በእርግጥ እናቴቱ ባይሄዱባት እና እናቴቱን፣ እናቴቱን፣ እናቴቱን፣ እናቴቱን ብለው ህዝቤ እጁ ባይጠ ባይጠ ባይቀስርባት ኑሮ ባይቀስር ኑሮ እሷም እንደዚህ ብላ የልጇን ገመና ወይም የልጇን አጭበርባሪነት ሚዲያ ላይ አታወጣም ነበር ማለት ነው። እውነት ለመናገር በጣም ያሳዝናል። በጣም ልብን ያካል የምር ማለት ነው። እናትን ያክል እንደ መጦር እንደ ማሳደግ፣ እናቴ በቃሽ ብሎ እንደማስቀመጥ፣ በእናት እንደመመረቅ ጣሙንና ጥቅሙን የምታውቁት ሰዎች ታውቁታላቸው። እኔ በእናት መመረቅን ክብሩ ይስፋ ለመዳን ለማውቀዋለሁ ያምር ማለት ነው። የሆነ ነገር ጤንትዬ ነገር እንኳን ሳታስበው ሰርፕራይዝ ካረኳት ፊቷ ላይ የሚነበበው ነገር የሆነ አጠገቧ ሁኜ በቃ ባቅፋት ሁሉ ነው ደስ የሚ የሚነበበው ነገር አጠገቧ ሁኜ የምታደርገው ነገር ነው የሚጠፋት ማለት ነው ያኔ በእናት ስትደሰት እንደማየት እናት ደግሞ የግዴታ ቪላ ፎቅ ስለሰራችሁላት አይደለም። ጥንትዬ ነገር በቃ ጥንትዬ ደርሳችሁ እናንተ ደርሳችሁ ጥንትዬ ነገር ካረጋችሁላት ያ ነገር ለእሷ ብርቅ እና እናቴ በሚዲያ ላይ እንደዚህ ማልቀሷ እኔ በጣም ነው ያዘንኩት። በጣም ነው። ማሂ የምትባይ ካለ ማሂ የምትባይ አጭ በርባሪ፣ እኔ አንደኛ ከእናትሽ ጋር እንደዚህ ተራረቀሽ እንደዚህ ሆነሽ፣ ሁለተኛ የህዝብ ብር ይዘሽ እንደዚህ ጠፍተሽ፣ ውነት ግን አይምሮሽ ህሊናሽ እረፍት ያገኛል ወይስ ለልጆችሽ ሰላም ያገኛሉ ወይ ነው የእኔ ጥያቄ? መቼም አይደለም። ብር የሰረቀ የእኔ ያክል የህዝብ ብር አጭበርብሮ ይዞ የሄደ ሰው ይቅርና፣ የምሬ ነው፣ የእኔ ያክል አጭበርብሮ ይዞ የሄደ ሰው ይቅርና የሰው ሰው እንኳን አስቀይማን ከአንድ በታችን ትርፍ ቃል እንኳን ሲወጣ የአይምሮ ሰላም ምን ያህል እንደሚረበሽ ለመገመት ቀላል ነው ብዬ ነው የማስበው። እና ፕሊስ በእናታችሁ እናት ያላችሁ ሰዎች እና እንትን ያላችሁ ሰዎች ፕሌስ በእናታችሁ እናታችሁን አታሳዝኑ። አንዷ ምን ነበር ያለችው፣ በባለፈው ኤልስዬ ያለች እናቴ ከአባቴ እኔ ስትወለኝ ከአባቴ ጋር ተጣልተዋል። አባቴ የት እንዳለ አላቅም። እናቴ ደግሞ አባቴ ሳብ የስጠይቃት የእኔ ልጅ አይደለችም ብሎ ክዶኛል፣ የት እንዳለ አላቅም ብለኛለች። የአባቴ ማንነት እፈልጋለሁ። እንግዲህ ከእንጀራ አባቴ ጋር ሆነው የእናቱ ልጅ እያሉ ያሰቃዩ ነበረ እናቴ ራሱ የአባቱ ልጅ የዛ ችጋራም ልጅ እያሉ ያሰቃዩኛል። ግን እኔ አለች ሙስሊም ስለሆንኩኝ እስልምና እናቴ ገነት ብርና ሲባል እየሰማሁኝ እናቴን እንደዛ እንኳን እያደረገችን ይረዳታለሁ ና ያለችው ልጅቷ ማለት ነው። እና ምን ልላችሁ ፈልጌ ነው እንደዚህ ሰዎች ልጆች እንደዚህ በእናት እንኳን እየተበደሉ፣ በእናት እንኳን እየተጨቆኑ ለእናት ያላችሁ አመለካከትና እናታቸውን የሚረዱበት መንገድ በጣም ነው የሚገርመው። እና ምንልላችሁ ፈልጌ ነው፣ ቤተሰቦችዬ፣ እናትን እንደዚህ ማስለቀስ ዋጋ ያስከፍላል። ለእናትየዋ ደግሞ መልዕክት ማስተላልፈው ቢኖር ሴት የወለደ ጉድ የወለደ ነው ያው ትላለች፣ አይ ሴት የወለደ መከረኛ ነው። እኔም መለው ለእናትየዋ መልዕክት ማስተላለፈው እንግዲህ የልጅዎትን ጸባይ እሱ ያውቃሉ በደንብ፣ ከህዝብ ይልቅ እሶ በደንብ ያውቃሉ። ስለ እናትና ጸበል ገብተው ሱባ ይይዘው ጸሎት ቢያደርጉላት ለልጆ የእናት ጸሎት ብዙ መር ብዙ መንገድ ስለሚከፍትና ብዙ ነገር ስለሚያደርግ ጸሎት ያደርጉላት። ለሌባ ሌባ የሆነችው ልጆት ወጥ እንደዚህ ብርባሪ የሆነችው ሄሊና ዋሽታ የኖረችው ልጆ ጤነኛ የነኛ ሆነ እንዳልሆነ ማንም ያውቀዋል። እናቶ ልጆ ቆንጆ ናት። ስለዚህ በዚህ የተነሳ ለምን ሌባ ሆነች ልጄ? ለምን ከሌሎቹ የተሻለ መጥፎ ሴት ሆነች ብለው እግዚአብሔርን ጠይቁት ብዬ ነው ማስበው። ሌላው ስለ መማር ነው ላወራ የመጣሁት። መማር እንግዲህ ብዙ ሰዎችን እንደምትረዳ ብዙ ሰዎችን እንደምታግዝ ብዙ ሰዎችን አክሴፕት እንደምታደርግ እና በሰዎች ላይ ብዙ ዋጋ እንዳላት እናውቃለን። እና አሁን ላይ ግን በዚህ ቦታ ረዳሽ፣ በዚህ ቦታ ረዳሽ፣ በዚህ ቦታ እንደዚህ ያልሽ እያሉ እያሰቀሷት ይገኛሉ ማለት ነው። አንዳንድ ጊዜ ደግ ነገር ስናደረግ የሰዎቹ ደግነታቸው አይደለም የሚታየን። ብዙ ጊዜ ሰው ደግ ሲያደርግ ወደ ቅናት ኒቦን ያደረኩ ይሄ እርዳታ፣ መርዳት፣ የሆነ ነገር ማድረግ ተሰጦ ነው። በነገራችን ላይ ያ ነገር ካልተሰጠን ያ ሰው ስላደረገ ያ ሰው ስለተፍጨረጨረ ምንም የሚያመጣው ነገር የለም። ዋናው ከላይ ሲሰጥ ነው። ይሄ ጸጋው ምን ከላይ ሲሰጥ ነው እና ለኮፋ አረድተሽ የኮፋን ብርብር በልተሻል፣ እንደዚህ ብለሻል፣ እንደዚህ አላደረግሽም፣ እንደዚህ ቀመን ቀመን የሚባል ሀገር ለዚህ አላደረግሽ እንደዚህ ምናምን ወዘተ ብዙ ነገር ይሉባ እያሏት ነው እና መማር በጣም ከብቷት በጣም እያለቀሰች ነበረ፣ ማለት ነው። መማር እንግዲህ የምልላችሁ ፈልጌ ነው። አንዳንድ ጊዜ ደግ ነገር ሲያደርግ የኛ ሀበሻ አያበረታታም ከመንቀፍ ይልቅ የሆነ ከአንተን ከማለት ይልቅ አያበረታታም። በጣም ብዙ ጊዜ ስለታረዳሁት ነው የምር ይሄ ማበረታታት ይሄ እንዴት ነው? እውነት እኮ ነው። እንዲህ እኮ ብናደርግ ብሎ ከማበረታታት ይልቅ መንቀፍ ይቀርበናል እና ምልላችሁ ፈልጌ ነው። በቤተሰቦቿም፣ በሁሉም ነገር፣ በሁሉም በሚመጣውም ነገር ሁሉ የግድያ ዛቻ በእናቷን በቤተሰቦቿም እያለቀሰች ነው የተናገረችው። በነገራችን ላይ እርዳታ መርዳት ካልቻላችሁ ለሚረዳ ሰው መንገዱን መክፈት ነው። የሚረዳውን ሰው ደግሞ እንደዚህ አድርገሻል፣ አጭበርብረሻል፣ ሰርቀሻል፣ ወስደሻል ምናምን የምትሉ ሰዎች እውነት አደባችሁን ግዙ። ለብዙ ሰው ለብዙ ሰው ለብዙ ህዝብ የደረሰች እናት ናት፣ እህት ናት። በነገራችን ላይ መማር እኔ መማር እንዲጨፈረች ጨፈረች ምንም ማለችም ለገዳሞች ስደርሳ ጋለው ለተቸገሩት መሬት ሲንቀጠቀጥ ለብዙ ለወሎ ህዝብም ለኦሮሚያ ክልል በድርቅ ድርቅ ላይ እንደዛ መከራቸውን ሲያዩ በነበሩት ምናምን እንኳን የዚህ ድረስ እንኳን ብዙ ነገር ሆኗል። እና በመማር ኔጃን እስካሁን ድረስ ከእርዳታ ውጭ ክፋት ወይም መቀኝነት አላየሁም። እና ፕሊስ በእናታችሁ እኛ ሀበሻዎች እስከ መቼ ተቀናንተን እስከ መቼ? አንድ ጊዜ አንዱ ምን አለ መሰላችሁ ስለ እውነት ማለት ነው። ሀበሻ ፒፕል አለ ቲክቶክ ላይ ጌም ቲክቶክ ላይ ጨዋታ ዩቱብ ላይ ሚኒ ሚኒ ሚኒ ሚኒ ለምን አትማሩም ነው ያሉ አምስቲ ወር ትጋድ አስባችሁታል? እኛ ሀበሻዎች የቅናታችን ጥግ ከኛ አልፎ ከሌላ ለእኛ የሚቆምቱት እንቆሜንት ከሌላ አገር ዜጋ ሂዶ ይቆምቱታል እየብልግና የሚሆን የመጥፎ ቃላት እና፣ እስኪ እኛ ሀበሾች ወደ ራሳችን ተመልሰን እኛ ምንድነን? እኛ ምን እያደረግን ነው? እኛ ምንድን ነው ፕሮግራማችን፣ አላማችን? ለምንድን ነው በሰው ላይ የምንቀና? ብላ ራሳችን ብናስተውል መልካም ነው ብዬ አስባለሁ። ሌላው ፈታ አውራሪ ከልጅቷ ጋር አጭበርብሮ ብሩ ነው እሱም ጭምር እጁ አለበት ምናምን እየተባለ ነው እንግዲህ። አለበት በተባለ ሰዓት ፊታውራሪ የጥምቀት ዋዜማ ከሊያሾ ጋር ጥምቀት ጎንደር እንደነበሩ እናስታውሳለን። እንግዲህ የሰውን ስም ለማጣሸት የምትሄዱበት መንገድ የሰው ሀቅ ሀቅ ይወጣል፣ እየቆየ እየቆየ እየቆየ ይወጣል። እና ሌባም ሌባ ነው። አጭበርባሪ ማጭበርባሪ ነው። ቅናታም ቅናታምም ነው። ገባችሁ አደለ? ስለዚህ ያልሆነ ነገር ገብተን ባንፈተፍት፣ ያልሆነ ነገር ገብተን የሰው ስም ባናጣለሽ፣ ገሌ እንደዚህ ሆነ፣ ገሌ ሞተ፣ ገሌ ተጎዳ፣ ገሌ ያለቀሰ፣ እንደዚህ የአጀንዳ አጀንዳ ፈጠራ የምንሄድበት ነገር በጣም ስለሚያስጠላና ለማንኛችንንም ስለማይጠቅም በጣም ከባድ ነው። ብናቆም ይሻላል ብዬ አስባለሁ። እናት በዚህ ደረጃ ስታለቅስ እንደማየት እንግዲህ ይቺ እንደዚህ ከመሆናችን የተረገምን ከመሆናችን የተነሳ እናቶቻችን ሚዲያ ላይ ወጥተው እስኪያለቅሱ እኔ ይቺ እናት የምር ከቁንጅናው አንጻር ከምኑ አንጻር የሆነ ነገሩ ሳይ በጣም ና ያሳዘነች ሆነን ለመናገር እንደዛ ወታ ስታለቅስ እንደዛ ወታ ልጅ እንደዚህ ያደረገች፣ ልጅ እንደዚህ በደለች፣ ልጅ እንደዚህ ያደርጋኛለች፣ ሌባ ናት፣ አምጡና ስቀሏት አምጡና እንደዚህ በሏት አምጡና እንደዚህ በሏት ስትል የምር የምር ልቤ ነው የተሰበረው እና የምልላችሁ ፈልጌ ነው ቤተሰቦችዬ በተቻለን አቅም ወደ ራሳችን ተመልሰን ያለውን ነገር ብናስተካክል መልካም ነው ብዬ አስባለሁ። እንድችው እንግዲህ እንደየመጣሁትይ ከ በቢጃማ ምናምን ከኩሽና እንደነበርኩ የመጣሁት ኢና ሀሳብ አስተያየት ልሰጥ ነው እና ውዶችዬ እኔ ሸቃላህታችሁን እኔ ሸቃላህታችሁን ላይክሸር ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱ። ቤተሰብ ሁኑ። ፕሊስ ፕሊስ፣ በእናታችሁ ቤተሰብ ሁኑ ነው እያልኩኝ። በዝሙና ማጽናችኋለሁ። ያለው ቪዲዮ በማየት ላይክ በማድረግ አበረታቱ ብዬ እለምናችኋለሁ። እንደ ልመና ነው ዛሬ የምመጣው አመሰግናለሁ። ላይክ ሸር ሰብስክራይብ አድርጉልኝ። እወዳችኋለሁ።